አሰላሙ አሌይኩም ወረህመቱላህ ወበረካቱ ውድና የተወደዳችሁ የተከበራችሁ ቤተሰቦች ውድ ኢትዮጵያውያን የሀገሬ ልጆች በያላችሁበት ሰላምታ ይድረስ እላለሁ። ሀባይቢ ሁላችሁንም ሰላም ብያለሁ። ውድ ቤተሰቦች ለቻናሌ አዲስ ከሆናችሁ ቻናሌን ሼር፣ ሰብስክራይብ ሀሳብ አስተያታችሁም ደግሞ በኮሜንት አስቀምጡልኝ እላለሁ። ውድ ቤተሰቦች ዛሬ እንግዲህ ማለት ነው

ማን ይሃ ማ ካሜራ ማን ይጥ ከካሜራው ጋር አላደርግም ማለት ነው ውድ ቤተሰቦቼ፣ የማደርገው ከዱቄቱ ጋር ነው ማለት ነው። ውድ ቤተሰቦቼ በጣም በጣም አሪፍ ነው። እወት ተመልከቱ፣ ላይን እንኳ እንዴት እንደሚማርክ ማለት ነው። ከነተረሱ ምን ይባላል ሲያዩት ያላማረ ሲበሉት ምንድን ነው ይባላል። ስለዚህ በጣም አሪፍ ፒዛ ይሆንላችኋል። ጠሪቄን ሞክሩት ማለት ነው ውድ ቤተሰቦቼ። ሹሁ በጣም የሚያምር በጣም አሪፍ ነው። ከእውነት ለመናገር ከውጭ የመጣ ነው የሚመስለው ሀቂቀተን ማለት ነው።